በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችው የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለው። እንደምን አላችሁ? እንደምለጅሳ አደረሳችሁ። አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነቷት ንጽተ ንጹሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መጋቢት 27 ቀን መድኃኔ ዓለም እያልን የጌታችን የመድኃኒታችን የኢየሱስ ክርስቶስን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 የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳኝነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ መጋቢት 27 ቀን መድኃኔ ዓለም እያለን በታላቅ ድምቀት የጌታችን የመድኃኒታችን ኢየሱስ ክርስቶስን ጥንተ ስቅለቱን እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናክብረው? በዚህ ዕለት ምን የተፈጸመበት ዕለት ስለሆነ የሚለውን ስንመለከት የዓለም መድህን ኢየሱስ ክርስቶስ ከቅድስተ ቅዱሳን ድንግል ማርያም በነሳው ሥጋ በቀራኒው መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠበት ቀን ስለሆነ ነው። መጋቢት 27 ቀን ማለት ነው። ይህ ቀን ታዲያ ስለ ክርስቶስ ሕማም ስለ ክርስቶስ መከራ ስለ ነገረ መስቀሉና ስለሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት ሰማዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ መከራዎችን የተቀበለበት እንደዚሁም ደግሞ በሞቱ ሞትን ሽሮ ያዳምን ዘር ሁሉ ከሞት ሞት ያዳነበት ለዓለሙ ሁሉ ፍቅሩን የገለጸበት በመስቀል ላይ ባፈሰሰው ደሙም ደግሞ ዓለምን ነፃ ያወጣበት በአጠቃላይ በዚች ቀን አስራ ሶስቱን ህማማተ መስቀል በትዕግስት ተቀ ብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፍቃዱ የለየበት የስቅለቱና የሞቱ መታሰቢያ ዕለት ነው ማለት ነው። ለዚህም ጥንተ ስቅለት ተብሎ ይጠራል ማለት ነው። አስተውል እግዚአብሔር ታዲያ በዓሉም ደግሞ መድኃኔ ዓለም እየተባለ ይጠራል። መድኃኔ ዓለም ተብሎ ስለምንድን የተጠራው? መድኃኔ ዓለም ማለት የስሙ ትርጉምስ ምን ማለትን የሚለውን ስንመለከት ደግሞ ክርስቶስ ማለት መሲህ ማለት እንደሆነ ኢየሱስ ማለት መድኃኒት ማለት እንደሆነ አማኑኤል ማለት ደግሞ እግዚአብሔር ከእኛ ጋር ነው ተብሎ እንደሚተረጎም ሁሉ መድኃኔ ዓለም ማለትም ደግሞ ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ከቅዱስ ሰዓት መጽሐፍ እንርዳለን ማለት ነው። አስተው ሰዎች ዓለም ዓለም የዳነውም ደግሞ በመስቀሉ ላይ ባፈስሰው ደሙና በሞቱ አማካኝነት በተገኘው ጸጋ ነውና የጥንተ ስቅለቱና የመስቀሉ ሚስጥር ዓለምን የማዳን ሚስጥር ስለሆነ የጥንተ ስቅለቱ መታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምእመናን ሁላችን በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው ስሙ መድኃኔ ዓለም በተሰ የተሰኘ ስሙ እየተማጽንንና ዓለምን ለማዳን የተቀበለውን መከራ መስቀል እያስታወስን እያስብን በዓሉን በድምቀት እናከብራለን። አዎ የጌታችን መከራ ስቃይ መቀበል ቢያሳዝንንም እንኳን ጌታችን ለእኛ ያደረገልን ነገር ግን ደስ ያሰኛልና ደስ እያለን ስለማይነገር ስጦታው እግዚአብሔር አምላክን እናመሰግናለን። አዎ ከጨለማ ወደ ብርሃን የወጣንበት፣ አዎ ከስራታችን የተፈታንበት፣ አዎ ከዲያብሎት ግዞት ነፃ የወጣንበት ዕለት ነውና ይህንን ዕለት ደስ እያልን እናከብራለን ማለት ነው። አዎ መጋቢት 27 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ የሚታሰበት ቀን ነው። ይሁን እንጂ ታዲያ ሊቃውንተ ቤተክርስቲያን ክርስቲያን በዲሜጥሮስ ቀመረ መሰረት አጽዋማትን በጠበቀ መልኩ ከትንሣኤ በዓል በፊት ያለውን አርብ ስቅለት ተብሎ እንዲከበር ስራት ሰርተውልናልና ከትንሣኤ በፊት ያለውን አርብ ስቅለት እያልን በስግደት እንደዚሁም ደግሞ በአክፍሎት እናክብራለን ማለት ነው። በጾም ጭምረ እናከብራለን ማለት ነው። መጋቢት 27 ቀንን ደግሞ ይህ መጋቢት 27 ቀን በአብይ ጾም ስለሚውልና ይህ የአብይ ጾም ወቅት ደግሞ ሀዘን እንጂ ደስታ ስለሌለ በአለመክበርም ስለማይፈቀድ ወደ ጥቅምት 27 ቀን ትዘዋውሮ ደስ ብሎ እንድናከብረው ቤተ ክርስቲያናችን ስርዓት እንሰርታልናለች። ለዚህ ነው ጥቅምት 27 ቀን ጥንተ ስቅለቱ እያለን ይህን ክብር በዓል የምናከብረው ማለት ነው። አሁን አሁን ግን በአንዳንድ አድባራት ይህ ክብር በዓል እየተከበረ ስለሆነ ይህም ብቻ ሳይሆን ደግሞ መጋቢት 27 ቀን ምንድነው የተፈጸመው የሚለውን ሁላችንም እናውቅ ዘንድ ይህንን አስተምሮ እንማማድ ዘንድ ይዘን መተላል ማለት ነው። አስተውሉ። ምናልባት ጥቅምት 27 ቀን አክብረናል። ስለዚህ ለምንድነው አሁን እያሉ ግራ የሚገባቸው ሰዎች ስላሉ ነው ይህንን ያነሳውት ማለት ነው። ታዲያ መጋቢት 27 ቀን የሚከበረውን የመድኃኔዓለምን በዓል ጥንተ ስቅለቱ ነው ብለን ስንናገር፣ የስቅለቱን መታሰቢያ በዓል ስናከብር፣ በዚህ ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተፈጸሙትን ጽዋተ መከራዎችና እርሱ በመስቀል ላይ ያለ በሰማይና በምድር መካከል የተፈጸሙትን ተአምራት አብረን ልናስባቸው፣ ልብም ልንላቸው ያስፈልጋልና ይህንን ከብዙ በጥቂቱ አጥራ አድርገን እንመለከታለን ማለት ነው። አስተውሉ እግዚአብሔር ሰዎች፣ ታዲያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ከደረሱት መከራዎች መካከል ጥቂቶቹን አንስተን ስንመለከት የአይሁድ መማክርት የመከሩት ከንቱ ምክርና በለተረቡ እንደዚሁ በአይሁድ ሸንጎ የተወሰነበት ጠማማና የተዛባ ፍርድ የመጀመሪያው ሕማም ነው፣ ጽዋትወ መከራ ነው። አስተውሉ እግዚአብሔር ቤተሰቦን ንጹሕ የሆነውን አምላክ ወንጀለኛ ነው ብለው ፈረዱበት። ከሰሱት፣ የሐሰት ክስ ከሰሱት። አዎ ጌታችንን በፍርድ አደባባይ ያቆሙት ንጹሕ ሆኖ ሳለ ምንም ኃጢአት ሳይገኝበት ሳለ እርሱን ኃጢአተኛ ነው ብለው ጠማማ ፍርድ ፈረዱበት። በዕለተ ረቡዕ እነዛ የአይሁድ መማክርት ተሰብስበው ሰኞ ተሰብስበው ተማከሩ። ምክራቸው ፍሬ አላፈራም። ማክሰኞ ተሰበሰቡ፣ ምክራቸው ፍሬ አላፈራ በዕለት በዕለተ ረቡ ግን ምክራቸው ፍሬ አፈራና ውሳኔ ወሰኑ። ምን የሚል ውሳኔ ነው የወሰኑ ስንል ታዲያ ጌታችን መገደል እንዳለበት ወሰኑ። ያንን ውሳኔ ደግሞ ፍርዱን ቀላል እንዲሆንላቸው ያደረገላቸው ሰኞና ማክሰኞ መግባባት ያልቻሉበትን ነገር እንዲግባቡና ቀላል አድርጎላቸው ይህንን ውሳኔ እንዲወሰኑ ያደረጋቸው ያስቆሮት ይሁዳ ነበረ። አው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታችንን በሰላሳ ዲናር አሳልፎ ሊሰጣቸው ከነርሱ ጋር ሲስማማ እነርሱ ሁሉም ነገር ቀለለላቸው። በለተረቡ ተማክረው ምክራቸውን አጠናቀቁ። ጌታችን መሰቀል እንዳለበት ወሰኑ። አው ይህ የመጀመሪያው ህማም ነው። ከዚያም በኋላ ደግሞ በዚህ ኋላ በቃም መጋቢት ሃያ ስድስት ቀን የጸሎተ ሐሙስ ዕለት ማታ ላይ ወይም ደግሞ ለ27 አጥቢያ ለደቀ መዛሙርቱ የመጨረሻውን እራት መግቦ ምስጢረ ቁርባንን ከመሠረተ በኋላ ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ሥቃይና መንገላታት እጅግ የሚያሳቅቅ ነው፣ ወገኖቼ የሚያሳቅቅ ነው። ጌታችን አዎ የጸሎታ ሐሙስ ዕለት ራት ከመገባቸው በኋላ ምስጢረ ቁርባንን ከመሠረተላቸው በኋላ ሦስት ሰዓት ላይ የአስቆሮቱ ይሁዳ መጥቶ ጌታችንን አቅፎ ስሞ አሳልፎ ሰጠው። አዎ ጌታችን ማታ ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ የአይሁድ ሊቃነ ካህናትና የአይሁድ ጭፍሮች ጌታችንን እያንገላቱ ለመናገር እንኳን የሚዘገንን ብዙ ሥቃዮችን አሰቃይተውታል። ይህ ሁሉ ስቃይ ለእኔና ለእናንተ ነው፣ ወገኖቼ። አዎ ጭፍሮቹ በይሁዳ መሪነት እርሱን ከያዙ በኋላ እንደታሰረ በመጀመሪያ ወደ ሃና ዘንድ ከዚያም ደግሞ ወደ ሊቀ ካህናት ወደ ቀያፋ ዘንድ ቀጥሎም ደግሞ ወደ ጲላጦስ፣ ከጲላጦስ ደግሞ ወደ ሄሮድስ፣ ከዚያም እንደገና ደግሞ ወደ ጲላጦስ እያመላለሱ እንዲንገላታና እንዲሰቃይ ያደርገውታል። መንገላታት ብቻ አይደለም፣ ደግሞ እየተዘባበቱ፣ እየሰደቡት ፊቱን እየመቱት ነበረ። አዎ በዚያውም ላይ እየሰደቡትና የዘበቱበት ፊቱን በጥፊ ራሱን ደግሞ በዱላ ይመቱት እንደነበረ ቅዱሳት መጻሕፍት በሰፊው አስረዳሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 ጀምሮ ስትመለከቱ እንደምታገኙት አስተውል፣ እግዚአብሔር ቤተሰቦች። አዎ ጌታችን የሰው ልጆችን የፈጠረበት እጁን መቱት፣ አንገላቱት፣ ወዲያ ወዲህ እያደረጉ አሰቃዩት። ሌሊቱን ሙሉ ለሀያ ሰባት አጥቢያ በ26 ለሌለ 27 አጥቢያ ሌሊቱን ሙሉ እንዲሁ እየተዘባበቱበት፣ እስቲ ንገረን ማን የመታህ እያሉ ፊቱን እየመቱት፣ አዎ ራሱን በዱላ እየቀጠቀጡት፣ ተናገር እያሉ እየሰደቡት፣ ያንን መራራ መራቃቸውንም ጭምር እየተፉበት ሌሊቱን ሙሉ በእንዲህ ያለ መልኩ አሰቃዩት። መጋቢት ሃያ ሰባት ቀን ደግሞ በዕለተ ዓርብ ከሦስት ሰዓት እስከ ዘጠኝ ሰዓት የተቀበላቸው መከራዎችም ደግሞ እጅግ በጣም ብዙ ናቸው። ወገኖቼ እኔ ተናግሬ የምጨርሰው አይደለም። እስቲ ሁላችንም ራሳችንን ለጥቂት ደቂቃ በዚያ ቦታ ላይ አስቀምጠን ቆም ብለን እናስብ። ወገኖቼ ቪዲዮን ቆም አድርጋችሁ ራሳችሁን ጎለጎታ አድርሱ። በዚያ ቦታ ላይ ራሳችሁን አድርጉ። አዎ፣ ሌሊቱን ሙሉ ስትሰቃዩ እንዳደራችሁ እስቲ አስቡት፣ ለዚያ ምን አይነት ስቃይ እንደሆነ ራሳችሁን፣ በዱላ እየተመታችሁ፣ ምራቅ እየተተፋባችሁ፣ በጥፊ እየተመታችሁ፣ እየተሰደባችሁ፣ ከዚህ እዛ ከዛ እዚህ እየተመላለሳችሁ ሌሊቱን ሙሉ እንደተሰቃያችሁ ራሳችሁን አደርጋችሁ አስቡት ወገኖቼ። እንዲህ ያለ መልኩ ካደረም በኋላ ጌታችን በዚህ አላበቃም ስቃዩ። የሚያሳቅቅና የሚዘገንን ስቃይን አሰቃይተውታል። እኔና እናንተ ስንናገረው ምናልባት ላፋችን ይቀለን ይሆናል። ነገር ግን ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ጠዋት ላይ ተገርፏል። ስለ እኔና ስለ እናንተ፣ ይህ ሁሉ ጅራፍ ለእኔና ለእናንተ ነው ወገኖቼ። እኔና እናንተ የምንሰቃየውን ስቃይ እርሱ ብቻውን ተሰቃየ። እኛን ነፃ ለማውጣት ሲል ጌታችን 6666 ጊዜ የተገረፈ አስተውሉት፣ ወገኖቼ ስድስት ጊዜ አይደለም፣ ስድስት መቶ ጊዜ አይደለም፣ ስልሳ ጊዜ አይደለም፣ ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ ነው። እኔና እናንተ እሾህ እንኳን ጣታችንን ሲወጋ እንቅፋት እንኳን መቶን መሬት ላይ ስንወድቅ የሚያምን ህመም ምን አይነት ህመም ነው ወገኖቼ እስቲ አስተውሉት። ምናልባት በዚህ ሰዓት እጃችሁ ላይ ቁስል ያለ በህመም የምትሰቃዩ ሰዎች ልትኖሩ ትችላላችሁ። ያንን ህመማችሁን ስትመለከቱና ጌታችን ለእኛ ሲል የተቀበለውን መከራ አነጻጽሩት ወገኖቼ። ምን ያህል ከባድ ምን ያህል የሚዘገንን ስቃይ ጌታችን ለእኛ ሲል እንደከፈለ ልታስተውሉ ያስፈልጋለሁ ግኖቼ 6666 ጊዜ ሲገረፍ ታዲያ፣ እኔና እናንተ እንደምናውቁ አይነት ባለ ጅራፍ አይደለም እኔና እናንተ የምናውቁ አይነት ጅራፍ አይደለም ወገኖቼ፣ እርሱ የተገረፈበት ጅራፍ የሰውነትን ክፍል አንድ ጊዜ ሲያርፍ ቦጫጭቆ ስጋውን በመሬት ላይ የሚጥል እሾሃማ በሆነ ጅራፍ፣ አዎ ብረት ሆኖ፣ እነዚያ ብረቶች ደግሞ አንድ ጊዜ የሰው ሰውነት ላይ ሲያርፉ የዚያን ሰው ሰውነት ቆዳውን፣ ስጋውን በጫጭቆ በሚጥል አይነት ጅራፍ 6666 ጊዜ ሲገረፍ፣ አዎ ስጋው ከላዩ ላይ ተቦጫጭቆ በመሬት ላይ ወደቀ፣ ደሙ እንደውሃ ፈሰሰ። አጥንቶቹ ነጭ ሆነው እስከሚታዩ ድረስ ጌታችን ስለእኔና ስለ እናንተ 6666 ጊዜ ተገረፈ። ወገኖቼ ይህም ብቻ አይደለም። ይህን ሁሉ መከራ ስቃይ ካሰቃዩት በኋላ መስቀሉን አሸክመውት በቀራኒዎ ተራራ ላይ እየወደቀ እየተነሳ ወደዚያ ወሰዱት፣ እያዳፉት ወሰዱት። መስቀሉን ተሸክመው በቀራኔዮ ተራራ ላይ እየወደቀ እየተነሳ የገዥው የጲላጦስ ወታደሮች እያዳፉት፣ እርሱ የሰማይና የምድር ንጉስ ሆኖ ሳለ የምድራዊ ንጉስ ወታደሮች እያዳፉት፣ ርኩስ ምራቃቸውን እየተፉበትና እያፌዙበት ወደ ተራራው እንዲወጣ አደረ ረጉት። ወገኖቼ ያህን ሁሉ መከራ ስቃይ ከተቀበለ ያን ሁሉ ግርፋት ከተቀበለ በኋላ የሚገርፉት ሰዎች እንኳን መግረፍ ደክሟቸው ተራ በተራ እየተቀባበሉ ሲገርፉት፣ እርሱ ግን አንድ ብቻውን ሆኖ ያ ሁሉ ዱላ ያ ሁሉ ጅራፍ በላዩ ላይ ካረፈበት በኋላ እንዲህም ሆኖ እርጥም መስቀል አሸክሙ ወገኖቼ፣ እርጥምን መስቀል ተሸክሞም በተደላደለ መንገድ ላይ አልነበረን ሲሄድ ነበረው። አዎ ወጣ ገባ በሆነ ባድጉሩን እያስኬዱት። አዎ እግሮቹን እንቅፋት እየመቱት እየወደቀ እየተነሳ ያ እርጥም መስቀል ከላይ ተሸክሞ ዳገት ነበረ፣ ተራራ ነበረ ሲወጣ የነበረ ወገኖቼ፣ እያፌዙበት ለዛውም ስለ እሱ የተጻፈው የነቢያትን ትንቢት ይፈጽም ዘንድ ታዲያ ልብሱን ገፈው ከለሜዳ ለብሰውታል። በልብሱም ላይ ዕጣ ተጣጥለው ተከፋፍለውታል። ወገኖቼ የሾ አክሊል ጉንጉን በራሱ ላይ በማድረግ የሰማና የምድር ንጉሥ እንዳልሆነ ሁሉ ንጉሥ ሆይ ሰላም ላንተ ሆን እያሉት ተሳለቀውበታል። ብዙዎችን ሰማዕታት ብዙዎችን ጻድቃንን አክሊል የሚያቀዳጀውን አምላክ፣ እነርሱ ግን የእሾህ አክሊል አቀዳጁት። ወገኖቼ እስቲ ያስተውሉት አንድ ጊዜ እሾህን እንኳን በግንባራችን ላይ እሾህን በራሳችን ላይ ለጥቂት ደቂቃ እንኳን ከተን ብንመለከት ምን ያህል ሕመም እንደሚሰማን አናታችን ላይ የገባ ነገር ከአናታችን እስከ እግራችን ድረስ ምን ያህል ሕመም እንዲሰማን እንደሚያደርግ አስተውሎ ወገኖቼ፣ ጌታችንን ግን የእሾህ አክሊል ራሱን እየወጋው። አዎ ዝም ብለው ለጌጥ አይደለም ከላይ ያስቀምጡለት። ራሱን እየወጋው ከራሱ ላይ ከጭንቅላቱ ላይ ደም እንደ ውሃ እየፈሰሰ

አቀዳጁት ተሳለቁበት። ይህም ብቻ አይደለም፤ ጎኑን በጦር ወጉት፣ እጆቹና እግሮቹን በአምስቱ ቅንዋተ መስቀል ቸነከሩት። ወገኖቼ፣ አዎ እነዚያ አዳምን የፈጠሩ እጆች በችንካር ትቸነከሩ። አዎ እነዚያ በገነት የተመላለሱ እግሮች በችንካር ትቸነከሩ። እጆቹና እግሮቹን በአምስቱ ቅንዋተ መስቀል ወይም ደግሞ ችንካሮች ቸንክረው ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ ቅለውታል። አው እኔ አጠራ አድርጌን የተናገርኩት ጌታችን ግን የተቀበለው ከዚህ የከፋ ለመናገር እንኳን የሚዘገንን ስቃይ ነው ወገኖቼ። ይህ ሁሉ የሆነ ግን ለእኔና ለእናንተ እንደሆነ ልናውቅ ያስፈልጋል። በመስቀል ላይ ያለ ታዲያ ጌታችን ሰባት አረፍተ ነገሮችን ወይም ደግሞ ሰባት የፍቅር ቃላትን ተናግረዋል። ከነዚህ ደግሞ በጣም የሚያስደንቀው ጠላቶቹ እያሰቃዩት፣ እያንገላቱት፣ እየገደሉት ሳሉ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ቃል ነው ወገኖቼ፣ አስተውሉ። ይህንን ጌታችን ሲናገር እኛም እንድንማር ነው። እርሱን አብነት አድርገን እንድናደርገው ነው። ዛሬ ግን የትኛው ትውልድ ነው የትኛው ሰው ነው የበደሉትን ሰዎች ይቅር የሚለው? እየገደሉት ያሉትን ሰዎች ይቅር የሚለው? እየሰደቡት ያሉትን ሰዎች ይቅር የሚለው? ስለ እነርሱ የሚጸልየው የትኛው ሰው ነው ዛሬ? ጥቂት እንኳን የሚናገርን ሰው የሚናገረን ሰው እንግደለው እንላለን እንጂ ጌታ ሆይ ይቅረ በለው የምንል ስንቶቻችንን? ወገኖቼ በፍቅር የምናሸንፈው ስንቶቻችንን? ዛሬ እኮ እናትና ልጅ የተጨካከኑበት ዘመን ነው ዘመናችን። እናትና አባት ወይም ደግሞ ልጅና አባት የተኮራረፉበት ልጅ ጨክኖ አባቱን የሚዘጋበት የማያናገርበት፣ አባትም ደግሞ ልጁን ልጅ አይደለም ሂድልኝ የሚልበት የማያነጋገሩበት ዘመን ላይ ከሆነ ያለ ነው። ጌታችን ግን ያን ሁሉ መከራ ሥቃይ የተቀበለው ያ ሁሉ መከራ ደርሶበት ደግሞ ይህንን ቃል የተናገረው እኛ በሕይወት እንድንኖረው ነው ወገኖቼ፣ አዎ በሕይወት እንድንኖረው ነው። ስለዚህ እኛ ከዘመዶቻችን ጋር ከጓደኞቻችን ጋር ከሌሎችም ጋር ተጣልተን አይደለም፣ በድለውን፣ እኛ በድለናቸው አስቀይመናቸው እንኳን ይቅርታ የማንላቸው ብዙዎች ነን። እነርሱን ይቅርታ ሳንል ደግሞ ቤተ ክርስቲያን ሄደን ከጎናችን ያለውን አባታችንን ይቅር ሳንል፣ ከጎናችን ያለውን ወንድማችንን ይቅር ሳንል ሰማያዊ አምላካችንን ጌታ ሆይ የበደሉንን ይቅር እንደምንል ይቅር በለን ብለን እንማጸናለን። እኛ ሳንል እንዴት ነው ጌታችን ይቅር የሚለን? ወገኖች የቆም ብለን እናስተውል ያስፈልጋል። ጌታችን እየገደሉት እያሰቃዩት ያን ሁሉ መከራ ስቃይ እያደረሱበት ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ማለት ነው። ይህም ብቻ አይደለም። በመጨረሻም ታዲያ ጌታችን እነሆ ሁሉም ነገር ተፈጸመ በማለት ተናገረ። ይህንን ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ስጋው ለየ። ቅድስት ነፍሱን ከቅዱስ ስጋው በፈቃዱ ለይቶ ሞት የማይገባው አምላክ ለሰው ልጆች ሕይወት ሲል ራሱን አሳልፎ ለሞት ሰጠ። አስተውል። እግዚአብሔር ሰዎች ክርስቶስ የተሰቀለው መጋቢት 27 ቀን ነው። እዚህ ጋር ግን ልብ ልንል የሚያስፈልገው ነገር አንዳንድ ሰዎች ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ በዓለ ስቅለትን ማክበር ለምን አስፈልግ የሚል ጥያቄ በአይምሯቸው ሊመጣ ይችላል። አዎ እርግጥ ነው ጥንተ ስቅለቱን ማክበር በበቃ ነበረ። ሆኖም ግን ክርስቶስ የተሰቀለው በለተ አረብ ስለሆነ ከመቃብር የተነሣው ደግሞ በዕለተ እሁድ ስለሆነ ስቅለት ከዕለተ አርብ፣ ትንሣኤውም ደግሞ ከዕለተ እሁድ፣ እርገት ደግሞ ከዕለተ ሐሙስ እንዳይወጡ ሌሎቹም በዓላትና አጽዋማት በተወሰነላቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀድሞ አባቶቻችን ሊቃውንተ ቤተ ክርስቲያን ሰባት አዋዳትን አዘጋጅተውና ቀምረው ሁሉም ሥርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የወሰኑ በመሆኑ ይህንን ክብረ በዓል እናክብራለን ማለት ነው። አስተውሉ። ስለዚህ ይህንን በሚገባ ልናውቅ ያስፈልጋል። በዚህ መሰረት ታዲያ ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ ይከበራል ማለት ነው። በዓለ ስቅለቱ ደግሞ ከሰሞነ ሕማማቱ ጋር በዓመት አንድ ጊዜ በዕለት ዓርብ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት እንዲከበር ተደርጓል፣ ተሰርተዋል። ይህ ስራትም ደግሞ እየተከናወነ ያለው ማለት ነው። አስተውሉ። ስለዚህ ይህን ክብረ በዓል ስድና ክብር ታዲያ ጌታችን ለእኛ የከፈለልን ዋጋ ለእኛ የከፈለልንን መከራ ሁላችንም ልናስብ ያስፈልጋል። ጌታችን ስለእኔና ስለእናንተ አስራ ሶስት ሕማማተ መስቀልን ተቀብሏል። ወደ ኋላ ታስሯል፣ በገመድ ተስበዋል፣ በምድር ላይ ወድቋል፣ ተነስቷል፣ በእግር አይሁድ ተረግጧል፣ ከምሰሶ ጋር ተላትመዋል። እንደዚሁ ደግሞ በጥፊ ተመቷል፣ በጅራፍ ተገረፏል፣ ራሱን በዱላ ተመቷል፣ የሾህ አክሊል ደፍቷል፣ መስቀል ተሸክመዋል፣ በችንካር ተሸንክሯል፣ በመስቀል ላይ ተሰቅሏል መራራ ሐሞትንም ጠጥቷል ማለት ነው። እነዚህን አስራ ሶስት ህማማተ መስቀል ጌታችን ስለእኔና ስለእናንተ ተቀብሏል። እርሱ የተቀበላቸውን ህማማተ መስቀል ደግሞ በዚህ ዕለት ሁላችንም ልናስብ ያስፈልጋል። ወገኖቼ ጌታችንን አምላክ ሆ ጌታ ሆይ እንበለው መድኃኒታችን ወይ እንበለው እግዚአብሔር ሆይ እንበለው። ስለኛ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ተገረፍክ፣ ክፎች አይሁድ ምራቃቸውን ተፉብህ፣ በዘንግ ራስህን መቱ፣ እርቃንህን በመስቀል ላይ ሰቀሉ። ወየው እንበለው ገኖቼ እግዚአብሔር የሠራት ቀን ይህች ናት ሐሴትን እናድርግ በእርሷም ደስ ይበለን ተብሎ በመዝሙር ላይ እንደተጻፈ በእውነትም ዕለተ ዓርብ የጌታ ስቃይ ቢያስለቅሰንም እንኳን ከስራት የተፈታንበት ዕለት ስለሆነ፣ ይህች ናት እግዚአብሔር ስራት ቀን ብለን መድኃኒታችን ኢየሱስ ክርስቶስን ስለማይነገር ስጦታው ልናመሰግነው ልናመልከው ያስፈልጋል ወገኖቼ ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ተብሎ በሮሜ ላይ እንደተጻፈው የሰው ልጆች ጽድቅ ርቆን በግዞት ውስጥ ሳለን ከሰማያት ሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግርግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኔ የዓለም በእውነት ይክበር ይመስገናው በነፃነት ልንኖር ክርስቶስ ነፃነት አወጣን እንግዲህ ፀንታችሁ ቁሙ እንደገናም በባርነት ቅንበር አትያዙ ይላል ገላትያ አምስት ላይ ያው የሚያሳዝነው ግን መድኃኔዓለም በመስቀል ላይ ስለኛ ሞቶልን ሳለ ግን አሁንም በኃጢአት ቀንበር ሆነን የሞተልን ፈጣሪያችንን ደግመን ደጋግመን እያሳዝን ነው፣ ደግመን ደጋግመን እየሰቀል ነው ያለ ነው፣ ዛሬም በዘመናችን ወገኖቼ። ለዚህ ነው በአንደኛ ዮሐንስ ምዕራፍ ሦስት ላይ እንዲህ የሚል ቃል የተጠቀሰልን፣ ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። አንደኛ ዮሐንስ ላይ ወገኖቼ ይህንን ቃል ብላችሁ አስተውሉ። በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። አዎ ዛሬ በአንደበት ወድሃለሁ፣ ወድሻለሁ ምንባባል ብዙ ነን። አዎ እርሱን ወደዋለሁ ምንባባል ሰዎች አለን። በጀርባ ግን ዞር ብለን እንዲሞት እንዲገደል ነገር የምንሸርብ ብዙዎች አለን ዛሬ በዘመናችን። ይህ ደግሞ እግዚአብሔር የማይወደው ስራ ነውና ይህንን ስናደርግ እርሱ ለእኛ የከፈለን ዋጋ ትተን ረስተን ይህንን ስናደርግ ደግመን ደጋግመን እየሰቀልነው እያሳዘንነው እንደሆነ ቆም ብለን ልናስተውል ያስፈልጋል። እውነት ጌታችን ለእኛ ሲቀበል ያን ሁሉ መከራ ስቃይ መቀበሉ የሚያሳዝነን ከሆነ ዛሬም እኛ ደግመን ጌታችንን ከመስቀል ከማሳዘን ልንቆጠብ ያስፈልጋል። እርሱ በወደደው እርሱ በፈቀደው መንገድ ብቻ ልንጓዝ ያስፈልጋል። ወገኖቼ ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ስለዚህ በአጠቃላይ የዛሬዋ ዕለት መጋቢት 27 ቀን ጥንተ ስቅለቱ የሚከበርበት ዕለት ነው ብለናል። ጥንተ ስቅለቱ ለእግዚእነ ኢየሱስ ክርስቶስ ነው ብለናል። በማዕከል ምድር ቀራዲዮ ቅዱስ መስቀሎ የተተከለበት ዕለት ነው። የአዳም ተስፋው የተፈጸመበት ዕለት ነው። ፀሐይ ስትጨልም የፀሐይ አምላኪዎች በክርስቶስ ያመኑበት ዕለት ነው። ጨረቃ ደም ስትለብስ የጨረቃ አምላኪዎች ተስፋ የተቋጠርበት በክርስቶስ ያመኑበት ዕለት ነው። ኮከብ ቆጣሪዎች ከዋክብት ሲረግፉ የከዋክብት ፈጣሪያቸው ክርስቶስ መሆኑን አውቀው ለእርሱ የተገ ዙበት ዕለት ነው። እኛም ደግሞ ከሐሳር ወደ ክብር ከጨለማ ወደሚደነቅ ብርሃን የተሻገርንበት ዕለት ነው። በርሱ ቁስል እኛ የተፈወስንበት ልዩ የድህነት ቀን ነውና ይህንን ቀን እግዚአብሔር አምላካችንን ደስ የሚያሰኝ ነገር እያደረግን ልናክብር ያስፈልጋል። ጎኖቼ ይህን እናደርግ ደግሞ ቅዱስ አምላካችን መድኃኒታችን ሱስ ክርስቶስ ሁላችንንም ይርዳል። ስለዚህ የተማራችሁትን ደግሞ ላልተማሩት ወንድሞቻችሁ አስተምሩ። እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰታ ማህተብ ባንገቱ ላይ ካሰረችበት ቅድስት ቤተክርስቲያን ኖቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ ቶቻችንን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል።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 ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን እንገጽጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሆንልን። የሰማነውን በዝና ልቦናችን ያሳድርብን። ሰሜሲ ብቻ ሳንሆን በሰማነው ቃል ሰላሳ ስልሳ መቶ የአማር ፍሬ ያፍተን። ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ እርሱ መልካምና በጎ ፍቃዱ ይሆንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየም።